የሚስተር ማህበረሰባት ደብቀው ያቆዩት የዚህ የአንድ አይን ሚስጥር ይህ ነው። ይህን አይን ሰዎች ሶስተኛ አይን በማለት ነው ስያሜ የሚሰጡት። ነገር ግን የመጀመሪያው አይን እንጂ ሶስተኛው አይን አይደለም። ሌላው ከዚህ ጋር ተያይዞ የሚነሳው ጵኔልጢ ነው። ጵኔልጢም ሶስተኛ አይን አይደለም። ይህ ጢ በአንጎል ውስጥ የሚገኝ ከሌቀህሊና አእምሮ የሚላከውን መረጃ ተቀባይ ጣቢያ እንጂ አእምሮ ከአካላዊ ገደብ ስርዓት ያለፈ ነው። ወደፊትም ወደኋላም በማለት ከጊዜ ገደብ ያለፈ መገኛ ነው። የሚስጥር ማህበረሰባት በሶስት ማዕዘን ውስጥ አንድ አይነት በሚያሰፍሩበት ጊዜ ከአካላዊ ስርዓት አልፈን በኤተ መገኛ ላይ በአእምሯችን በመመልከት በገደብ ስርዓት ላይ እኛነ መሪ በማለት ለሁሉም የተሰጠውን የመፍጠርና የማወቅ አቅምን ለራሳቸው ገድበው በመስገብገብ የሚጠቀሙት እውነታ ነው። ሶስት ማዕዘን ኤተር መገኛ የአካላዊና የመንፈሳዊ ዓለም መገናኛ ድልድይ ነው። አራት ማዕዘን ይህን ገደብ ስርዓት ወይም ደግሞ ሶስተኛው ልኬት ሲሆን ከብ ደግሞ የማያቅ ዘላለማዊ መገኛ ነው። በዚህ በአካላዊ ዓለም ላይ ስጋ ለብሳችሁ እንደምትንቀሳቀሱት ሁሉ በማይታዩት አለማት ላይም የመንቀሳቀስ አቅም አላችሁ። ህልም ስታልሙ ሊሆን ይችላል። ወይም ደግሞ በምናባችሁ ያለፈውንም የወደፊቱንም በምትስሉ ሰዓት ያንን ምስል እየተመለከታችሁ የምትገኙት በዚህ በመጀመሪያው አይናችሁ ወይም ደግሞ በአእምሮ አይን ነው። ማንኛውንም የሚታየውንም የማይታየውን ሚስጥር የምታገኙት ወደ ውስጥ እንጂ ከውጭ በመጠበቅ አይደለም። ከሰባቱ የሄርሚስ ህጎች የመጀመሪያ ሁሉ አእምሮ ነው የሚል ሲሆን፣ በአእምሯችሁ አይን ነገሮችን መመልከት የጀመራችሁ ጊዜና ሁሉ ነገር አእምሮ እንደሆነ የተገነዘባችሁም ቀን ያለ ገደብ ነገሮችን የመረዳት አቅም የምታገኙ ሲሆን ሄርሚስ፣ ቶት፣ ኢየሱስ፣ ቡዳ እነኚህ የሚመለኩ አምላኮች ሳይሆኑ የእነሱን ማንነት በመላበስና በነሱ መነጽር ውስጥ እውነታን የመመልከት ሚስጥር ነው። ለዚህም ነው በሃይማኖታዊ ስርዓትና በሚስጥር ማህበረሰባት ይህንን እውነታ እንዳትገነዘቡ የተለያዩ እናንተን የሚመሩ አምላኮችን ከላይ በማስቀመጥ እንድታመልኩና ኃይላችሁ ለውጭ እንድትገብሩ የምትደረጉት። የፈጣሪ ቤተ መንግስት መሆናችሁን አትዘንጉ። ይህም የሰይጣናዊ ምልክት ሳይሆን ከእናንተው የተወሰደ እውነታ ነው። ሶስተኛው አይንም ሳይሆን የመጀመሪያው አይናቸው ነው፣ እሱም አእምሮ